አህለን ወሳህለን እንኳን ደህና መጣችሁ። ዛሬም በጥያቄዎቻችሁ ነው ትምህርት ነው የሚጀምረው። የመጀመሪያው ጥያቄ ይላል ርጅል ማለት ምንድነው? ርጅል ማለት እግር ማለት ነው። ርጅል አንድ እግር፣ ሁለት እግሮች ሲሆኑ ርጅሌን ይባላሉ። ርጅሌን በጠቅላላ እግሮች፣ ከአንድ በላይ የሆኑ እግሮች አርጅል ይባላሉ። አርጅል እግር ቀደም ተብሎም ይጠራል። ቀደም ቀደሜን ሁለት እግሮች ማለት ነው። አቅዳም እግሮች፣ ብዙ እግሮች ይህ ጥያቄ ደግሞ የትኛውን ነው ላስቀምጠው ይሁን፣ አወጣሽልኝ፣ አዘጋጅሽልኝ እንዴት ላድርገው፣ እንደዚህ እንደዚያ፣ ተመሳሳይ ነው አንድ ላይ ላድርገው የሚሉትን ንግሩኝ ይላል።

ማለት ነው። አልመላብስ ወይም መላብስ ልብሶች ናቸው። አልባሳት ሁሉ መላብስ ይባላሉ። ፊ ዱላብ ሶስት ቃላቶች ናቸው። ፊ አል ዱላብ ቁምሳጥን ውስጥ ማለት ነው። አዱላብ ወይም ዱላብ ቁምሳጥን ነው። ይሁን ወይም ተወው ወይም ተይው ለማለት ኸሊህ እንላለን። ኸሊህ አውጣልኝ

ጋዓድ ማለት እያደረግኩ ነው በማድረግ ላይ ነኝ ያለሁት ማለት ነው አረትብ ወይም አሐድር አዘጋጃለሁ እንዴት ላድርገው ኬፍ አሰዊ ኬፍ አሰዊ እንዴት ላድርግ ኬፍ አሰዊ ኬፍ አሰዊ እንደዚህ ኪዳ ኪዳ እንደዛ ኪዳክ ኪዳክ ለምሳሌ ሰዊ ኪዳ ማለት እንደዚህ አድርገው ወይም አድርጊው ማለት ነው። ሰዊ አድርግ ወይም አድርጊ። ሰዊ ኪዳክ፣ ሰዊ ኪዳክ፣ እንደዛ አድርገው ወይም አድርጊው ለሁለቱም ጾታዎች ይሆናል። ይህ አባባል ተመሳሳይ ነው። ሙትሻበህ ሙትሻበህ፣ ይመሳሰላል። የትሻበህ የትሻበህ ትመሳሰላለህ ትትሻበህ ትትሻበህ። ትመሳሰላላችሁ ትትሻበሁ ትትሻበሁ። ለምሳሌ አንተ ወአኹክ ትትሻበሁ፣ አንተ ወአኹክ ትትሻበሁ፣ አንተና ወንድምህ ትመሳሰላላችሁ ማለት ነው። አንተ አንተ ወእና አኹክ ወን ድም

ፌን የት አንቱ እናንተ የት ልምጣ። ፌን አጂ ፌን አጂ አጂ እመጣለሁ ልምጣ። ተደውሎ ነበር ለማለት ካንፊ ኢትሳል ወይም ካንፊ ሙካለማ እንላለን። ካንፊ እትሳል ወይም ካንፊ ሙካለማ። ካንፊ ማለት ነበር እትሳል ወይም ሙካለማ የስልክ መደወል ነው።

ትብቁ ሰያራ ትብቁ ማለት ትፈልጋላችሁ ማለት ነው። ሰያራ መኪና ነው። አሁን ትብቁ ሰያራ ማለታችን ትራንስፖርት ትፈልጋላችሁ ወይስ መኪና ነው የምትፈልጉት? መኪና ነው። ለምሳሌ አንድ ሰው መኪና መግዛት ከፈለገ ትብቁ ሰያራ ነው የሚባለው። ግን በእርግጠኛነት የሚፈልጉት ትራንስፖርት ከሆነ ትብቁ መዋሰላት ነው የሚባለው። ትብቁ መዋሰላት፣ መዋሰላት ትራንስፖርት ማለት ነው። ከሱቅ ምን ላምጣላችሁ? ኤሽ አጂብ ለኩም ምን አልበጋላ። ኤሽ አጂብ ለኩም ምን አልበጋላ። ኤሽ ምን፣ አጂብ ላምጣ ወይም አመጣለሁ፣ ለኩም ለእናንተ፣ ሚን ከ አልበጋላ ወይም በጋላ ማለት ሱቅ፣ ግሮሰሪ ማለት ነው። ሱቅ ማለት በአማርኛ ግሮሰሪ ወይም ይሄ እነዚህ ትንሾቹ ሱቆች ማለት ነው አይደለ። ግን በአረብኛ ሱቅ ማለት ገበያ ማለት ነው። ግሮሰሪ ለማለት በጋላ ነው የሚባለው። በጋላ ተለቅ ያለ ከሆነ ደግሞ ሱፐር ማርኬት ይባላል። ትንሽ ቆይቼ እመጣለሁ ለማለት ባጂ ባዕድ ሽወያ እንላለን። ባጂ ባዕድ ሽወያ። ባጂ እመጣለሁ፣ ባዕድ ሽወያ ከጥቂት ጊዜ በኋላ ትንሽ ቆይቼ ትንሽ ጠብቀኝ፣ መጣሁ አና ጃይ እንተዘርኒ ሸወያ እንላለን። አና ጃይ እንተዘርኒ ሽወያ እኔ እየመጣሁ ነው፣ ትንሽ ጠብቀኝ ማለት ነው። ወይም ጃይ እንተዘርኒ ሸወያ እንላለን። መጣሁ፣ ትንሽ ጠብቀኝ ማለት ነው። አና እኔ፣ ጃይ ሴት ከሆነች ጃያ ትላለች፣ እየመጣሁ ነው ወይም መጣሁ ማለት ነው። እንተዞሪኒ ቆየኝ ወይም ጠብቀኝ ማለት ነው። ሴት ስትሆን እንተዞሪኒ እንላለን። እንተዞሪኒ ሽወያ ጃይ እስተናኒ ማለትም እንችላለን። አና ይ ስተና ወይንም በቀላሉ ጃይ እስተናኔ ሽወያ፣ ጃይ ስተናኔ ሽወያ እንላለን። ሴት ስትሆን ጃያ እስተኔኔ ሽወያ ትላለች። ጃያ እስተኔ ሽወያ ሴት ከሆነች ለወንድ ጠብቀኝ የምትለው ጃያ ስተናኔ ሽወያ ትላለች። ጃያ ስተናኒ ሽወያ። ስተናኒ፣ እንተቨርኒ ሁለቱም ቃላቶች አንድ ትርጉም አላቸው። ጠብቀኝ ቆየኝ ማለት ነው። ቀጣዩ ጥያቄ እኔ ትንሽም ነገር ያስደስተኛል፣ ትንሽም ነገር ያስከፋኛል። ችግር ካለ በግልጽ ንገሪኝ እንጂ ጸባይን መቀየር አስፈላጊ አይደለም። ስራዬን በትክክል እንድሰራ ንገሪኝ በግልጽ። ብዙ ጊዜ ስለሚያመኝ ዝመ ማለት ደስ ይለኛል። እና ይሄ ነው ጸባይ ይላል። እኔ በቀላሉ የመደሰት እና የማዝን ሰውነኝ ለማለት አና ኢንሳና አፍራህ ወአትአሰር ቢበሳጣ እንላለን። አና ኢንሳና አፍራህ ወአትአሰር

ዝም ማለት ደስ ይለኛል። አሕብ አጅልስ ቢሁዱ አሕብ አጅልስ ቢሁዱ። ስለዚህ በቀጥታ መቀመጥ ደስ ይለኛል ለማለት ደግሞ አሻን ኪዳ አሕብ አጅልስ ቢሁዱ አሻን ኪዳ አሕብ አጅልስ ቢሁዱ። አሻን ኪዳ ስለዚህ፣ አሕብ እወዳለሁ፣ አጅልስ መቀመጥ፣ እቀመጣለሁ፣ ቢሁዱ በጸጥታ ሁዱ ጸጥታ። ይህ ጥያቄ ደግሞ ስለ ሰው አያገባኝም። ሰው ደግም ሰራ መጥፎ የሚከፍለው ፈጣሪ ነው ይላል። እኔ በሰው ነገር አያገባኝም ለማለት አና ማደኸል ብሽኡን ናስ እንላለን። አና ማ አደኸል ብሽኡን እናስ እኔ። ማ አደክል አያገባኝም፣ አልገባበትም። ቢሽኡን እናስ በሰው ነገር አነ ማሊ ደክል ቢሽኡን እናስ ማለትም እንችላለን። አነ ማሊ ደክል ቢሽኡን እናስ። ማሊ ደክል ማለት አያገባኝም፣ አይመለከተኝም ማለት ነው። ፈጣሪ እንደ ስራችን ይሰጠናል ወይም ይከፍለናል ለማለት ረበና ቤጃዜና። አላ ገድ አፍዓልና እንላለን። ረበና ቢጃዚና አላ ገድ አፍዓልና። ረበና ማለት ፈጣሪያችን ማለት ነው። ቢጃዚና ይከፍለናል፣ ይሰጠናል። አላ ገድ አፍዓልና እንደ ስራችን፣ ባደረግነው ልክ። አፍዓልና ማለት ስራችን ማለት ነው። ጉሮሬን ይበላኛል ለሚለው ጥያቄ መልሱ ጉሮሮዬን ያሳክከኛል ለማለት ሐልጊ ይሕከኒ እንላለን። ሐልጊ ይሕከኒ ሐልጊ ጉሮሮዬ ማለት ነው። ይሕከኒ ያሳክከኛል። ሐልጊ ጉሮሮ ነው። ጉሮሮዬን ያመኛል ለማለት ደግሞ ሐልጊ ይውጃዕኒ እንላለን። ይውጃዕኒ ያመኛል ማለት ነው። የጉሮሮ ኢንፌክሽን አለብኝ ለማለትስ ምን እንላለን?

ራሱ የሚበላሸውን ቧንቧ ሁልጊዜ በእኔ ምክንያት የምታደርጉ ምንድን ነው? እቃ ሲበላሽ በእኔ ምክንያት፣ እኔ አውቄ አበላሻለሁ። ቋንቋ ስለማልችል ስራ አላውቅም ማለት አይደለም። ምክንያት እያደረጋችሁ አትውቀሱኝ። ጭቅጭቅ ሰልችቶኛል። የማትፈልግኝ ከሆነ ወደ ሀገሬ መልሽኝ ይላል ለማ ይኽረብ አይ ሸይ ተሐምሉኒ አልመስኡልያ፣ ለማ ይኽረብ አይ ሸይ ተሐምሉኒ አልመስኡልያ። ማንኛውም ነገር ሲበላሽ እኔን ተጠያቂ ታደርጉኛላችሁ። ለማ ይክረብ ሲበላሽ፣ አይ ሸይ ማንኛውም ነገር፣ አንድ ነገር፣ ተሐምሉኒ አልመስኡልያ ተጠያቂ ታደርጉኛላችሁ። መስኡልያ ማለት ተጠያቂነት ወይም ተጠያቂ መሆን ማለት ነው። እኔ ሆን ብዬ ምንም ነገር አላበላሽም። አና ማ አኸርብ አይ ሸይ ዓምደን አና ማ አኸርብ አይ ሸይ ዓምደን። አና እኔ ማ አኸርብ አላበላሽም አይ ሸይ ምንም ነገር ዓምደን አውቄ ወይም ሆን ብዬ ኸርባን ማለት የተበላሸ

እኔ ማ አትከለም አልናገርም። አልሉጋ ማለት ቋንቋ ማለት ነው። በስ ግን ነገር ግን ማ ያዕኒ ማለት አይደለም። ማ አዕርፍ አላውቅም። አውቃለሁ ለማለት አዕርፍ እንላለን። አሽተግል እሰራለሁ ወይም መስራት። ያለ ምክንያት አተውቀስኩኝ

የማትፈልግኝ ከሆነ እርስ ሊኒ ላኪኝ። ቢላዲ ሀገሬ ቢላድ ሀገር። ይህ ጥያቄ ደግሞ ልጆቹ ይዘውት ነበር፣ የት ወሰዳችሁት ስላቸው አላየንም አሉኝ ይላል። ልጆቹ ይዘውት ነበር ለማለት አልአውላድ ካኑ ማስኪን ኖ እንላለን። አልአውላድ ካኑ ማስኪን ኖ። አልአውላድ ወይም አውላድ ልጆች ማለት ነው። ካህኑ ነበር ነበሩ፣ ማስኪን ነው ይዘውት። ካህኑ ማስኪን ነው ይዘውት ነበር ማለት ነው። የት እንደወሰዱት ስጠይቃቸው አላየንም አሉ። ለማ ሰአልተሆም ፌን ወዱህ ጋሉ ማሾፍና። ለማ ሰአልተሆም ፌን ወዱህ ጋሉ ማሾፍና። ለማ ሰአልተሆም ስጠይቃቸው፣ ብጠይቃቸው ፌን የት ወዱ ወሰዱት ፌን ወዱ የት ወሰዱት ጋሉ አሉ ማሽፍና አላየንም አንድ ደስ የሚል ታሪክ አገኘሁኝና ተረጎምኩላችሁ የአርባ ሁለት ዓመቷ ኤሊ ሎቤል ህይወት ሰለቻት ለመሞት ወሰነች ግን ለምን ከአስራ አምስት ዓመት በፊት ብሩህ የሆነ ህይወት የነበራት ኤሊ ሎቤል በጣም ከታወቀ ትምህርት ቤት የተመረቀች ነች። በ18 ዓመቷ ፒኤችዲ ዲግሪ ያገኘች፣ በጣም ትልቅ ደሞዝ ይከፈላት ነበር። ከፍተኛ ስኬታማ ሴት ነበረች። ይሁንና በአንድ ነገር ላይ ረግተን የምንቀመጥበት ጊዜ የለም። አንዴ ደስታ፣ አንዴ መከራ፣ እንደዚህ ይፈራረቅብናል። አሁን ችም ሴት በአንድ ወቅት በማይታወቅ ህመም ተለከፈች። ያላየችው ስፔሻሊስት ዶክተር የለም። አንዱ የቪታሚን እጥረት አለብሽ ይላታል፣ ሌላው ደግሞ የፀሐይ ብርሃን ያስፈልግሻል ይላታል። ነገር ግን ማንኛቸውም ሊያድኗት፣ ችግሯን ሊያቃልሏት አልቻሉም። በዚህ የተነሳ የስራውም ሆነ የግል ህይወቷ በጣም ተበላሸ። ከባሏ ጋር ተፋታች። ልጆቿን በራሷ በግሏ ማሳደግ ጀመረች። በሽታውም ስር እየሰደደ እየባሰባት መጣ። ልጆቹ አደጉ። የየራሳቸውን ህይወት ለመከታተል ከቤት ወጥተው ሁሉም በየፊናቸው ተሰማሩ ማለት ነው። ያኔ ነው እንግዲህ የመጨረሻ ህይወቷን ለብቻዋ እንድታሳልፍ አንድ ተንከባካቢ ሰው ቀጠረችና አንድ ትንሽ ሞቴል ተከራይታ ርቃ የሄደችው። አንድ ቀን በሰውየው ተደግፋ ከቤት ወጡ። ፀሐያማ ደስ የሚል ቀን ነው። የህይወት መጨረሻዋን ለመመልከት ለአንድ ደቂቃ ያህል ቆም ማለችና ምን አይነት ቆንጆ ቀን እንደሆነ አስተዋለች። ከፊት ለፊቷ የተዘረጋውን አረንጓዴ ሜዳ፣ የተለያዩ ቀለሞች ያላቸውን ቅጠላ ቅጠሎች ስታይ ተመስጣ በዛው ቀረች። እዛው ቆመው እንዳሉ ከላያቸው ላይ ዝዝ የሚል ድምፅ ሰሙ። ቀና ብለው ሲያዩ እስሩ ቆመው የነበረ የዛፍ ቅርንጫፍ ውስጥ ንቦች አዩ። እነዚህ ንቦች በጣም አደገኛ የሆኑ አፍሪካን ኪለር የሚባሉ ንቦች ናቸው። ሮጠው ማምለጥ አለባቸው አይደል? ግን እሷ እንዴት ሮጥ፣ በሽተኛ ነች፣ መንቀሳቀስ አትችልም። ሰውየው ደግሞ እሷን ይዟት እንዳይሄድ ከፍርሃት የተነሳ ጥሯት ጭልጥ አለ። ንቦቹ እንዳለ መተው ከራስ እስከ ግሯ ድረስ ወረሯት። እንዳለ ነድፈዋት ሲጨርሱ ሁሉም በየፊናቸው በረሩ። እሷ መሬት ላይ ተኝታ የሚሆነውን ነገር አታውቅም። ሰውየውም ምናልባት ፍርሃቱ ሲወጣለት ነው መሰለኝ ተመልሶ መጥቶ ከዛ ያነሳትና ይዟት ይሄዳል። አሁን እሱ ወደ ሆስፒታል ሊወስዳት ነው። እሷ ደግሞ ወደ ሆስፒታል እንዳትወስደኝ ትለዋለች። አሁን በልቧ ምንድን ነው ያለው? በቃ አሁን እነዚህ ንቦች ንድፈውኛል። ከዚህ ሁሉ ንድፈት በኋላ መኖር መቼም የማይቻል ነገር ነው። በቃ የምፈልገውን አግኝቻለሁኝ ማለቷ ነው። እቤት አደረሳት። ሶስት ቀን ያልፋል። ሴትዮዋ በመሞት ፈንታ እንዲያውም ሕመሟ እየተሻላት እየተሻላት መጣ። አሁን ትዝ ሲላት ከ15 ዓመታት በፊት ለእግር ጉዞ ወጥታ ነበረ። በዛ ጉዞ ውስጥ አንዲት ደም የምትመጥ ፓራሳይት ጭኗ ላይ ነክሳት ነበር፣ እሱን ታውቃለች። ይህ ፓራሳይት ደግሞ ላይም ዲዚዝ የሚባል በሽታ እንደሚያመጣም አውቃለች ኢንተርኔት ላይ ገብታ ስትፈልግ ይህ በሽታ ምንም አይነት ፈውስ እና መድኃኒት እንዳሌለው አረጋገጠች። ነገር ግን በ1990 አካባቢ በኦስትራሊያ ውስጥ የተደረገ ግልጽ ያልሆነ ጥናት አገኘች። ኢንተርኔት ላይ ስትፈልግ ማለት ነው። እነዚህ የአፍሪካ ንቦች ይህንን በሽታ እንደሚያድኑ የሚናገር ምርምር ነው። ነገር ግን እንዴት አድርገው ነው እንግዲህ አንድ የታመመ ሰው ላይ ንቦች ሰብስበውን እንዳለ አድርገውበት ሊያድኑት የሚሞክሩት ጉዳዩ አሰጋቸው። ስለዚህ ማንም ሰው ይሄንን እናደርጋለን ብለው አልሞክሩም። ግን እቺ ግለሰብ ባላሰበችው ሁኔታ ባላሰበችው ቦታ ለመሞት ሄዳ ህይወት አገኘች። ለራሷ ብቻ ሳይሆን በዚህ በሽታ የተለከፉ ሰዎች መዳን እንደሚችሉ እያስተማረች ትገኛለች። ፈጣሪያችን ለኛ በጣም ቅርብ ነው። በጣም በጣም ቅርብ ነው የሚሰራው ግን ምስጢራዊ በሆነ ሁኔታ ስለሆነ እኛ አናውቀውም፣ እና አይደርስልኝም ብለን ነው የምናስበው። እሱ ግን ይደርሳል። ግን ተስፋ አንቁረጥ።